ሲሮኮ ልብ አንጠልጣይ ታሪክ በአዳም ረታ። ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ሊጋርዳት ድዳት ከሚተናነቃ ጭጋግ ውስጥ አፈትልካ ልካ መውጣት ያቃታት ፀሐይ በእልፋ አላፍ የወፎች ዝማሬ ታጅባ ትስለመልማለች ፈረንሳይ ለጋ ሲሆን እቤቷ በረንዳ ጥግ ከወደቀ አንድ ትልቅ ድንጋይ ላይ ቆማ ጆሮዋን ገትራ አዳመጠች። በቫዝሊን የታሹ የሚብለጨለጩ እግሮቿን ሸራ ጫማ ውስጥ ከታ በከሰል ካውያ የተተኮሰ አረንጓዴ ጉርድ ቴትሮን ቀሚሷን አጥልቃ ከላይ ደግሞ እጀ ጠባብ ሙሉ ሰማያዊ ሹራብና ነጭ የጥጥ ከነት የረዋን ለብሳ እንደ ቦክስ በጨበጠችው እጇ ውስጥ ከነጭ ካኪ ጨርቄት የተሰፋ መሀረብ ጭምድዳ ይዛለች። መሀረቧ ውስጥ ሳንቲሞች ተቋጥረዋል። እማዬ፣ የሰው ጫጫታ እዚህ ድረስ ይሰማል። የሚርመሰመስ ድምፅ ተሰማት። የሚርመሰመስ የህዝብ ማዕት ታያት። ይህን የጓደኞቿ በሙሉ እዚያ ናቸው። የተለያዩ አይነቶች የሚያስደስቱ ጨዋታዎች መለከታሉ። ፍቅርተ ይሄን ጠብቀኝ ጠብቀኝ ስታጣኝ ሄዳለች። አባክሽ ነኝ ድማ ከጠያቂዋ ጋር ልመና አቀላቀለች። መሞቅ በቀጠለችው ፀሐይ፣ እየጋለ የሄደው የእግሯ ባዝሊን አሳከካት። ምን ትቸኩያለሽ? ለምን አትሄጂም? ከኔ ምን አለሽ? ሳንቲምሽን ወስደሻል አይደል? ብቻዋን መሄድ ፈራች። ዝምታው ይበዛባታል። የወንዶችን አፍና ጥቅሻ አይኗና ሰውነቷ አይችለውም። ወይ ከእናቷ ጋር ወይ ከሴት ጓደኞቿ ጋር መሆን አለባት። ሲሆን ከፍቅርተ ጋር የሆነ ወንድ ነኝ የሚል ተጋፍቶ ሲሄድ ውይ አማረብኝ ብሎ ነው ትላለች ፍቅርተ። ምን ልሆን የሚለው አርፎ አይሄድም ትላለች አጠገቧ ያሉት ጓደኞቿ። ድፍረቷን እንዲያደንቁላት ደሞ ትንሽ ረቅ ካልላት ተላክፎ የሄደው ወንድ በትንሹ እንዲሰማ እና ጆሮ እንዲጠራጠር ምን ይጨማለቃል ትላለች ፍቅር ተካለች። እየበረረ የመጣ ወንድ ሁሉ ክንፉን ተማትቶ እንደተንደፋደፈ ይመለሳል። ከእናቷ ጋር ከሆነች ወንዶችን የምታስፈራራው ከእናቷ ጋር እንዳለች አድርጋ በምታሳይ ሁኔታ ነው። ወንድ አይኑን ትክክል አድርጎ ወደ እሷ ሲገሰግስ ገና መቶ ሜትር ካየች የሚበላት ይመስላታል። በፍርሃት አይን አይኑን እያየች የእናቷን ክንድ ጭምድድ አድርጋ ትይዛለች። ካለፈችው በኋላ ግን ወደ ኋላ ዞርን ብላ ታይ መልኩ ያስደነግጣት ልጅ ካያት ለሴኮንድ ያህል በጨረፍታ ወደ ኋላ ገልመጥ ትልና መጋጨት የጀመረ እግሯን አስተካክላ ትራመዳለች። አንዳንድ ወንድ የአጋጣሚ ሆኖ እሷና እናቷ ፊት ስንቅር ይላል። እናቷ ባልተጠበቀ ፍጥነት እንዴ ምን መሆኑ ነው እያየ ሄድ ይላሉ። እናቷ ሰውነታቸው ከሳያለ ሆኖ ስልክክ ያለ ደረቅ ፊት ስላላቸው፣ ወጣትም ስለሚመስሉ አልፎ አልፎ መነጀሱን ከሷ እኩል ይቀምሳሉ። የአይኔ አበባ እናቷ እንዳይሰማ አድርጋ ይሄ ሁሉ መኳኳል ምን ለመፍጠር ነው አለች። ጸጉራቸውን እየጎነጎኑ ከቤት ወጣ ብለው "ከቸኮልሽ ሂጂ፣ አባትሽ መምጣቱ ስለማይቀር ቁርስን ሰርችን ይሞጣ ዋናው ነገር ታቦት መሸኘቱ ነው አሏት። ምንም መልሳት ትሰጥ ከቤታቸው ፊት ለፊት ካለው አውራ የኮረኮንች መንገድ በቀስታ እየተራመደች ገባች። ለዓመት በዓል ነጭ ልብስ የሚወድ የአዲስ አበባ ወንድና ሴት ወደ ጃን ሜዳ ደፋ ቀና ይላል። የመኖር ጫና ያከሳላቸው የቤት እመቤቶችም በዓመት የሚያወጧትን ጥበብ ልብስ ለብሰው ይጓዛሉ። ህፃናት በጠዋት ከረሜላ ማላመጥ ጀምረዋል። በዚህ ፀሐይ ባልጋለችበት ጠዋት እንኳ ፈረንሳይ ለጋ ሲሆን ሞቅ ብሏታል። ዓመት ጠብቆ የሚወጣውን የመስቀል በዓል ለማክበር ሽርጉድ በየቤቱ እንዳቅሙ ተማሙቋል። ኮረኮንጆን ጨርታ ስድስት ኪሎና ሚኒልክ ሆስፒታልን የሚያገናኘውን አስፋልት መንገድ ላይ ብቅ አለች። በቀጭኑ መንገድ ላይ ያለው የሰው ብዛት ከአገልግሉ የተዘረገፈ ልቃቂት ይመስላል። መንገዱን ተሻግሮ በጃን ሜዳ ላይ በዓል የሚያከብረው ሰው መጠራቀም ጀምሯል። ሜዳው አረንጓዴ ሰፌድ፣ የሰው ብዛት የማሽላ ቆሎ ይመስላል። ቆማ መንገዱንና ሜዳውን አየች። ከፊት ለፊቱ የተከፈተ ሹራቧን ነፋስ እያውለበለበ ስላስቸገራት ግማሽ ድረስ ቆለፈችው። በረገበው ሹራብ ተከለለው የነበሩት ሰውነቷ ፍጠጥ ብለው ወጡ። ደረቷን አዘቅዘቃየች የሹራቧን ቁልፍ መፍታት ጀምራ ዓይኖቿን ወደ ሚኒሊክ ሆስፒታል አዞረች። እናቷ ነጭ ነጠላቸውን እንደ ጀልባ ሸራ ከሚወጥርባቸው ነፋስ እየጠበቁ በሩጫ መንገዱን ተሻግረው በጃን ሜዳ ጀርባ ለመግባት በአጥሩ ስር በችኮላ ሲራመዱ ተመለከተች። እንደ አባዬ ምጠላላለችም ሀሳቧ ወደ ቤቷና ወደ አባቷ መሸሽ ሲጀምር የአይኔ አበባ የአይኔ አበባ እያለች ፍቅር ተጠራቻት ደስ አላት። በቤታችሁ ሳልፍ ማንም አልነበረም? አልነበረ። ፊት ለፊቷ መጣ፣ ቆመች። ምን እንዲያስቸኮለች ትኩር ብላ እያየቻት ነው። ደግሞ ምንድን ነው ጥብቅ በቅ ያልሽው? ሸጋ መሰልሽ ሹራብን ይቆልፋል? ቀጠለች ፍቅርተ፣ ሁለመኗን በቀዥቃዣ አይኗ እየቃኘቻት ልፈታ አስቤ ረሳሁት። ቁልፎቹን ስትፈታ ፍቅርተ ማገዘቻት። በጣም ስለወፈረች ያለ እድሜዋ ትልቅ መስላለች እንጂ ፍቅርተ ደስ የምትልጅ ናት። ቅባት የጠጣው አጭሩ ፀጉሯ መን ቦግቦግ በጀመረው የፀሐይ ብርሃን ውስጥ እንደ ባልጮት ይብረቀረቃል። ወፍራራም እጆቿ የህፃን ልጅ ይመስላሉ። ትከሻዋን የሚያክለውን ወገቧን በሰፊ ቀበቶ ለማቅጠን ሞክራለች። የአይኒ አበባ ካለችበት አምስት የሴት ጓደኛሞች ቡድን ብልጥ ምላጭ ፍቅርተ ናት። ፍቅርተን የሚያስቅ ሌሎችንም ያስቃል። ፍቅርተን የሚያሳዝም ሌሎችንም ያስልቅሳል። ስንት ሳንቲም ይዘሻል? አለች ወደ አይኒ አበባ እጅ እያየች የአይነ አበባ የያዘችውን መግለጽ አፈረች። አንሷታል። ከእናቷ ጋር የደመራ ዕለት ማታ ብዙ ተከራክረዋል። ሚጢጢ የመስቀል ባጀት ስለተመደበላት ተናዳለች። ሰሞኔ ነው አለቻት፣ ድምጿን ዝቅ አድርጋ። ማልቀስ የመጀመር አይነት ጎሮሯን እያፈ ነው እኔ በስንት መከራ መሰለሽ አገኙት፣ ከእናቴም ከአባቴም አንገት ለአንገት ተናንቄ በመከራ ነው ደግሞ ምን ያደርግልሻል ማለት መስቀል አንዴን የሚወጣው በአመት አንድ ብናስቸግራቸው ነው አለች ፍቅርተ። የአይኔ አበባ ፍቅርተ ምን ያህል ሳንቲም እንደያዘች ለማወቅ ጓጓች። ጨዋቴ እረፍት ሲያጣው ጊዜ አባቴ አንድ ብር ሰጠኝ። እጃ መሀል አጥብቃ የያዘቻትን ብር ጣቶቿን ዘርግታ እያሳየቻት ደግሞ አዲስ ብር ናት ብሯ። መዘረጋጋት ስትጀምር በፍጥነት መልስ አፈነቻት። የአይኔ አበባ በእናቷ ተናደደች። ደሞ ቁም ነገር ያደረጉልኝ ይመስላል። የአይኔ አበባ የአይኔ አበባ ይሉኛል ንፍጣሞች። በእርግጥ ተናዳለች። ስም የአይኔ አበባ። አባዬ የእግረ መንገዴን አንድ ዘመድ ጋር መልእክት አድርሺ ስላለኝ መሄዴ ነው። ጠበል መርጫ አካባቢ እንገናኝ አለችና ፍቅርተ ወፍራም ሰውነቷን እየጎተተች ትታት ሄደች። መንገድ ላይ በሚርመሰመስ የሰው ጎርፍ ውስጥ ተዋጠች። የአይን አበባ ከቤት ሞቅ ብሏት ተቻኩላ እንዳልወጣች ሁሉ ቅዝቅዝ አለች። ሜዳው ላይ የተዘረጋው ሰው አስፋልቱ ላይ የሚሽ ጎደጎደው ሁሉም ማስጠላት መጥላት ብቻ ሳይሆን ፈራች። የትም ሄድ ስለማትችል ብቻ ወደ ጃን ሜዳ ማዝገም ጀመረች። ሜዳው ውስጥ ገባች። በየቦታው ዘፈኑና ጨዋታው ቀልጧል። እወዲህ ጉራጊኛ፣ እወዲያ ትግረኛ፣ ራቅ ብሎ ዶርዝኛ፣ ጫጫታው፣ ፀሐዩ፣ ነፋሱ። የሚያብረቀርቀው የሰው ነጭ ልብስ አልማረካት አለ፣ በአስጠሊታነቱ ልትሻሻው ፈለገች። ፀሐይ ላይ ብዙ ስለቆየች አፏ አደረቀ። አጥሩ ስር ሄዳ ቁጭ አለች። ወደ ቤቷ ብትመለስ ደስ ይላት ነበር፣ ግን እናቷ በሩን ዘግተው ሄደዋል። ነገ ትምህርት ቤት ስለሆነ ደግሞ የመስቀል ዕለት ጀብዷን ማውራት አለባት። አሁን ስድስት ሰዓት ሆኗል። ለጀብዱ በቂ ጊዜ አይኖር ይሆናል። የውሃ ጥሟን ለማስታገስ ሸንኮራ ለመምጠጥ ፈለገች። የአምስት ሳንቲም ሸንኮራ ይበቃ። የአስራ አምስት ሳንቲም ሲሮኮ ለመጠጣት ፈለገች። የሚተርፋት አስር ሳንቲም ብቻ ይሆናል። ከረሜላ መብላት አለባት ታዲያ። እነዚህን ፍላጎቶች በቅምሻ ለማሟላት ቢያንስ አንድ ብር ያስፈልጋል። አንድ ብር ደግሞ ፍቅርተ እንጂ የአይን አበባ የላትም። እግሯን አንፈራጣ ዘርግታ ሁለት እጆቿን እግሯ መሀል አጣምራ ትንሽ አሰበች። ለምን እድልን አልሞክርም? ቁማር ነበር። ፊንሊ ሶዳ የሚል በትልቁ የተጻፈበት መኪና መጠጥ የሚሸጥበት ቦታ ደረሰች። ከመኪናው ትንሽ ራቅ ብላ አሰበች። የመጠጣት ፍላጎቷ እንደገና መጣባት። ቆማ ከራሷ ጋር ትንሽ ተከራከረች። ሄደች፣ ተሽከረከረች። አያመልጣችሁ በአምስት አስር፣ በአስር ሃያ፣ በአስራ አምስት ሰላሳ ብር እንደ መግበታ አውራህ ክብ ሆኖ ከመሃሉ በሚወጡ መስመሮች ለአስር የተከፈለ ጣውላ ይሽከረከራል። አምስት ባሲዝ ሀያ ሳንቲም ብቻ ይቀረኛል ብላ አሰበች። ሌላ ሌላም፣ አንድ ቦታ አለች። ሙሉ ባት አምስት ቁጥር አምስት ሳንቲም በእጇ ያዘች። አሁንም ተጠራጠረች። ለማስቀመጥ እጇን ለመዘርጋት ቃጣች። አጫዋቹ እጇ ብድግ ብሎ ወደ ኋላ ሲጣፋየ። ሙሉባት እድል ነው። ሌላ ሌላ አንድ እጅ ከህዝቡ መሀል ብቅ ብሎ ባዶ ቦታዋ ላይ አስር ሳንቲም አስቀመጠ። አሳፍሮ ሊያወዳድራት የፈለገው አጫዋች አሽከረከረ። አይኗ የሚሽከረከረውን ክብ ጣውላ ማየት ጀመረ። የሚሽከረከረውን ክብ ጣውላ ማየት ጀምሯል። አምስት ቁጥር አጫዋቹ ወይን የመባን በአይኑ ፈለጋት። በአይኑ ሳቀባት አመለጠሽ እንደሚል አይነት ንዴት ፈንቅሏት፣ አምስት ሳንቲሟን አምስት ቁጥር ላይ ያስቀመጠች። ሌላ እድል ነው ቀጥሏል አጫዋቹ። አምስት ቁጥርንና አምስት ሳንቲሟን ክቡን እንጨት መላጣውን አጫዋች በየተራ ማየት ጀመረች። የአጫዋቹ ሁለት ትንንሽ አይኖች ከሻጋታ ጥርሱ ጋር ሳቁባት። ሁሉ ሰው እሷን የሚያት መሰላት። ተገላመጠች። ያላት 25 ሳንቲም ያስያዘችው 5 ሳንቲም። አፍጦ የሚያትን ሰውዬ ምን ታይኛለህ ልትለው ፈለገች። ገፋፍች ያስገባዋት ሞኝ የሚላት መስሏት ወደ ህዝቡ እየዞረ ሌላ ሌላ፣ ሌድ ነው ሌድ ነው ሙሉ ባስ ምን ቁጥር አጫዋቹ አሽከረከረ። 20 ሳንቲም፣ 30 ሳንቲም፣ 20 ሳንቲም፣ 30 ሳንቲም፣ ልቧ ይነጥራል። ከቡ ጣውላ ተሽከርክሮ ሄዶ ስምንት ቁጥር ላይ ቆመ። አጫዋቹ እንዳያት ቶሎ ጠፋች። ይጨምር ይመስል ወይም ያልቀነሰች ይመስል እጅ ውስጥ ያለውን ሳንቲም ደጋግማ አየች። የፀሐዩ ሙቀትና የአምስት ሳንቲም ኪሳሯን እያቃጠሏት ፍቅርተ ወደ ቀጠረቻት ቦታ ሄደች። ጠበል መጨመቂያው አካባቢ ደክማቸው ያረፉ እናቶች፣ ሸንኮራ የሚያኝቁ ህፃናት አቅፈው ወይም ህዝቡ መሀል እንዳይጠፉ እየደጋገሙ እየጠሩ ተቀምጠው አጠገባቸው የሚካሄደውን ጨዋታ ጭፈራ ይመለከታሉ። የዛፍ ጥላ ያረፈበት ድንጋይ ላይ ሄዳ ቁጭ አለች። ዙሪያዋን ጨዋታ ደርቷል። የሜዳው ሳር በመረገጥ ብዛት ተኝቶ የከረሜላ የሸንኮራ የጥንቅሽ ልጣጭ ሸፍኖታል። በረሃብ ማዛጋጅ ጀመረች። ባለማስቲካ ብላ ተጣራች። አንድ ትንሽ ልጅ እየሮጠ መጥቶ ፊቱ ቆመ። አንድ ማስቲካ ስጠኝ ማማረት ጀመረች። ጭክና አንዱን ወሰደች፣ አምስት ሳንቲም ከፈለገች። የዛፍ ጥላው ቅዝቃዜ ሹራቧን እንድትቆልፍ አስገደዳት። ግማሹን ማስቲካ ቆርሳ ጎረሰችው። ድምቀት ወደ በዛበት ጨዋታ አይኗን አዞረች፣ ከበው ከቆሙት አጨብጫቢዎች። ፊቷን ወደ እስክስታ ወራጆች ስታዞር ፍቅርተን አየቻት። ልትጠራት ብድግ ስትል የሆነ ነገር አይታ ደንግጣ ተመልሳ ቁጭ አለች። አንድ አይነት ኮትና ሱሪ የለበሰ ወንድ እጁን ዘርግቶ የፍቅርተን ትከሻ ያዘ። ፍቅርተ ተገላምጣ ተመለከተችና እጁን በቀስታ ወረደችው። ወደ እርሱ ዙር ብላ የሆነ ነገር ሹክ አለችው። ልጁ አላርፍ ያለ እጁን ሱሪ ውስጥ ከቶ ተጠጋግቶ ቆሙ። የአይኒ አበባ ልቧ በፍጥነት እየመታ ትንፋሿ እጥር እጥር እያለ አፍጣ መመልከትን ቀጠለች። ፍቅርታ አጠገቧ ለነበረው ጎረምሳ አንዳች ነገር አወራችለት። ተንጠራርቶ ማየት ጀመረ። የአይኔ አበባ አይኗን አብሮ ከፍቅርተ ጋር ተንጋጠጠ እና ፍቅርተ የሚመለከቱት ዘፋኞችን ስለነበረ ተቀምጣ ማየት ስላልቻለች ቆመች። አሁንም አልታያትም። ነገሩን መጨረሻ ለማየት በሰዎች መሀል ተሽሎክሎካ እነፍቅርተ እንዳያዋት አድርጋ ፊት ለፊታቸው ቆመች። ልጁ አበባ የሚበዛበት ሸሚዝ ለብሷል። ከቡናማ ኮትና ሱሪው ጋር አብራ ባትሰምርም እስከ መጨረሻው ታሽታ እንደታጠበች ታስታውቃለች። የልጁን ስም ባታውቀውም አንዳንዴ ዳቦ ለመግዛት ሻፊ ሻይ ስትሄድ ሲጋራ ሲያጨስ ታየዋለች። ወንድ ስታይ ስለምትደነግጥና ስለምትርበተበት ብዙ ጊዜ ሊያሳያት የቃጣውን ፈገግታ በዝምታ አፍናባት ዳቦን ገዝታ እየሮጠች ቤቷ ትገባለች። ከልጁና ከፍቅር ከፊት ላይ አይኗን ነቅላ ወደ ተጫዋቾቹ ስትዞር ነጠላቸውን ታጥቀው አንገታቸውን ግማሽ ደረታቸውን ተራቁተው እስክስታ ያወርዳሉ። በአፍረት አፏን ያዘች። ግን እንደገና የእናቷን ሁኔታ ለማየት ደግሞ ጓጓች። የትኛው ጉንጉን ጸጉራቸው ፊታቸው ላይ ተረጭቷል። ከመቶ በላይ የሚሆን ተቀባይ ዘፈኑን አድምቆታል። ከዚች ስልት ጋር እስክስታ አዋራጆች የተሰራላቸው ክብ ጥግ ጥጉን መንፋቀቅ በሚመስል መልክ ሰውነታቸውን እያዝናኑ የዜማውን አነሳስና አወዳደቅ ይከተላሉ። የመጀመሪያው ስንኝ ገና መደገም ሳይጀምር እስክስታ ወራዶች መንዘፍዘፍ ጀምረዋል። ከመሃል ደልደል ያሉ መካከለኛ እድሜ ያላቸው ሰውዬ የሰውን ክምር ጥሰው ገብተው ከአይኔ አበባ እናት ፊት ለፊት እየሳቁ ቆሙ። እናቷ ያለ ነጠላ ባዷቸውን እስክስታ ማውረድ ጀመሩ። ሰውዬው ገና አይችሉበትም። የአይኔ አበባ እናት ፊታቸውን ወደ ጎን መልሰው በላብ ጥፍ ያለ የሚያብለጨለጭ ጠይም ቀጭን አንገታቸውንና ክንዳቸውን እያሳዩ ድርድር ባሉ ጥርሶቻቸው እየሳቁ ሰውየውን እስክስታ ገጠሟቸው። የአይኔ አበባ የእናቷን ሁኔታ አይታ አፏን ይዛ ወደ ፍቅርተ አቅጣጫ ዞረች። ደንግጣ አፏን ይዛ እንደተገተረች ክብ ሰርቶ የቆመው እስክስታ ወራድና አጃቢ ድንገት ተበተነ። ወደነ ፍቅርተ እንደገና ስትዞር ልጁ ወደሱ አቅጣጫ አፍትጦ ይመለከታል። ተደናብራ ስትዞር ከእናቷና የእናቷን እጅ ከያዙት እስክስታ ከማይችሉት ሰው ጋር ፊት ለፊት ግጥም አሉ። መደናበሯ ባሰ። አንዴ እናቷን፣ አንዴ ሰውየውን፣ አንዴ ልጁ፣ አንዴ መሬቱን፣ አንዴ መሬቱን ስታይ፣ እናቷ አባትሽ አድሮ ሲመጣ ቁርስ ሰራለታለሁ ሂጂ አንቺ ያሉትን የሚመስል አማርኛ ትዝ አላት። ሲጋራ የሚያጠስ አልወድም ያለቻት ፍቅርተ ትንባሆ ከሚያጨስ ልጅ ጋር እያውም አንድ ቀን በርሚል ብሎ ከሰደባት ወንድ ጋር ቆማለች። ጓደኛውን ፍቅርተን ለማየት ሶረች። ልጁ አሁንም አይኗን ከእርሱ ላይ አልነቀለም። እናቷ ወደ ሄዱበት ተመለከተች። የተበተነ ፀጉራቸውን ጎን ጎነው ለብቻቸው ቆመዋል። ማን ያምንሻል አለች አይኔ አበባ በሆዷ። እሷን እያየ ይስቅ ለነበረው ልጅ ፈገግ ያለች ከእነሱ ራቀች። ልጁ ከፍቅርተ ጋር የሆነ ነገር ተነጋገረና ያኔ አበባ ተቀምጣበት ወደ ነበረበት አመላከታት ፍቅርተ ራሷን ነቅንቃ ወደ ሌላ አቅጣጫ ጠቆመችው። በትርምስ ምሱ መሀል ከእናቷም ከነ ፍቅርተም ተጠፋፋ። ጉራግኛ ዘፈን ያጓጓት መስላ ወደ አንዱ ክብ ተጠጋች። አይኗ ፊት ለፊት ቢያፈጥም ጆሮዋ የሚያዳምጠው ወደኋላ ነው። ተመሳሳይ ክብደትና ፍጥነት ያለው እርምጃ እየተሳበ መጡ ጎና ቆመ። ዞር ብላ ማየት ፈራች። ያይኔ አበባ አለ ልጁ። ሰውነቷ ሺ ቦታ ተከፋፈለ። ያንን የተከፋፈለ ሰውነቷን ገጣጥማ መናገር አቅቷት ምራቋን በግድ እያዋጠች በቀስታ ዘወር ብላ አየችው። እናትሽ እስክስታ ሲወርዱ በጣም ጎብዝ ናቸው፣ ኮርነን ባለ ድምፁ ጀመረላት። አሁንም ፍርሃት አፍኗት ራሷን ብቻ በአዎንታ ነቀነቀች። ነይ እዚያ ሄደን ሲሮኮን ጠጣ ብሎ እጇን ያዛት። እንዲህ ይዘው ለቀቀችለት። የእኔን ስም ታውቂዋለሽ? አላውቀው አለችው። እርሷ ሳትሆን ከውስጧ ሌላ ሰው በግድ ቃላቱን ገፍትሮ ያወጣው እየመሰላት አስራት እባላለሁ። ጥያቄ ልትጠይቀው ፈልጋ አይን አይኑን አይታ ብቻ ዝም አለች። እዚያውኛ ጋር እንሂድ በረዳለሁ አላት ምንም ሳትናገር ወደ ጠቁማት ቦታ መራች። ስምሽን የነገረችኝ ፍቅርተ ናት አላት አስራት። ህፃናት ለጨዋታ ሳር ሲወራወሩ ፀጉሯ ላይ የተበታተነባትን የሳር ብናኝ በእጁ እያራገፈ እንዲህ ሲያደርግላት ደስ አላት። መቼ ነገረችህ? አለችው። አሁን ጥላው ስር ጠብቂኝ ስላት፣ አይ እሱ ጋር የአይን አበባ ትመጣለች አለች። የተረፋትን የማስቲካ ቁራጭ ቀኝ እጇ ላይ አስቀምጣ እንድወስድ ጋበዘችው። ማስቲካውን እየላጠ የአይን አበባ ማናት ስላት አንቺ መሆንሽን ነገረችኝ አላት። ወደ ፍቅር ተመልሰ ትሄዳለ ብላ ለመጠየቅ ፈለገች። አሰባዊ የማታውቀው ነገር መጣባት፣ መቅናት። ለሲሮኮ ከፍለው መጠጣት ጀመሩ። በትልቅ ሳጥን የተደረደሩትን ብስኩቶች በአይኗ ማማተር ጀመረች። ፍርሃቱ እየጠፋላት ሄደ። ብስኩቱን ለመግዛት ዙራ ስትሄድ አስራት ፍጥጥ ብሏያት ተከትሏት ሄደ። እኔ ገዛለሁ ተይተይ አለና ሁለት ብስኩት በሀያ ሳንቲም ገዝቶ ሰጣት። ረሃብ የፈጠነው ብስኩት የቆረሰ እጇ ሆዳ እንዳያስ ብላት ራሷን ተቆጣጥራ ዝግ ብላ እየበላች ከአስራት ጋር ማውራት ጀመረች። አይበርድሽም? ለምን ሹራቦና አትቆልፊውም? በአንድ እጇ ሲሮኮ በሌላ እጇ ብስኩት ስለያዘች ፍላጎትን መፈጸም እንደማትችል ተገነዘበ እና እሱ ይቆልፍላት ጀመር። ገጹን በደንብ ለማየት እድል አጋጠማት። ፀጉሩ ሉጫም ከእርዳዳም አይደል። በግራ በኩል ደብሶ በሚታይ መልክ ተከፋፍሏል። የራስ ቅሉን ቆዳ ስላላበው አውዞታል። ግንባሩ ላይ ትንንሽ ብጉሮች ችፍ ብለዋል። ከንፈሮቹና ጉንጮቹ አለመጠን ለስላሳ ናቸው። ትንፋሹ እጥር እጥር ሲል ይሰማታል። ፍቅርተ ትጠብቅ የለም እንዴ? አለችው። እንዳልሰማ ዝም አለ። ማስመሰሉን አጠገባቸው የወደቀ ጠርሙስ መክተቻ የእንጨት ሳጥን ዋጠላት። እናቷ ወደ ጎን የጎሪጥ እያዩ በዝግታ እየተራመዱ ለስላሳ መሸጫ መኪና አጠገብ ቀረቡ። እናቷን ወደምትመለከትበት በኩል አይኗን አዙራ ሰው መፈለግ ጀመረች። ቅድም እስክስታ ሲጫወቱ የነበሩት ወፍራም ሰው ወደ እናቷ አቅጣጫ እያዩ ከኋላቸው ይከተሏቸዋል። የሲሮኮ ጠርሙሱን ወደ ጎን አስቀምጠችና ለምን እዚያ እንቀመጥም ደስ ይላል አለችው። ከተቀመጠችበት እየተነሳች ትንሽ እንደተራመዱ በኋላ ዞራ ወደ መኪናው አካባቢ ተመለከተች። እየተሳሳቁ በቆሙ ሌሎች ሰዎች ተከልለው እናቷና ሰውየው ተጠጋግተው ቆመዋል። ጠይም ገጻቸው ላይ የሚፍለቀለቅ ነጭ ጥርሳቸው ሊጠለሉት ወደ አፋቸው ባስጠጉት የሲሮኮ ጠርሙስ ተከለለ። አባት ሻድሮ ሲመጣ ቁርስ የሚያዘጋጅለት ስለሌለ እንጂ ሂድ። አስራትና ያይን አበባ ዛፉ ስር ሄደው ተቀመጡ። ከእነሱ ትንሽ ራቅ ብሎ ሁለት ኮረዶችና አንድ ጎረምሳ እያው ካኩ ይጎሻሸማሉ። ሁለት እግሮቿን ዘርግታ ተቀመጠች። ግራ እግሩን ዘርግቶ ሌላውን አጥፎ ጎን ተቀመጠ። የምትማር የምትማሩት ነው። እስካሁን ሳልጠይቅሽ አለየነ ካካ ሚኒልክ ወደ ቤቱ መበታተን ወደ ጀመረው ህዝብ አፈጠጠች። የምታየው ግን ህዝቡን ሳይሆን ራሷን ነው። የልቧ ትርታ ፍጥነቱን እየጨመረ ሰውነቷ ክንዱን በፈጠረው ሙቀት ውስጥ ቀልጧል። እንደ ሰልፍ መስመር ሰርተው ከበዓሉ ቦታ የሚወጡ መኪናዎች ዶቃ መስለው ያምራሉ። ወደ ደብረ ብርሃን በሚወስደው መንገድ ላይ ፊቱን ወደ ምዕራብ አዙሮ የፈጠጠው የእንጦጦ የቀኝ ተቀጥያ ዳገት አረንጓዴ ቅጠሎቹን በማታ ፀሐይ ያሞቃል። እየቀነሰ የመጣው የሰው ጫጫታ ሩቅ ሸለቆ እየሰፈሩ የወፎች ድምፅ ይመስላል። አስራትና የአይኔ አበባ ተቃቅፈው በዝምታ ተቀመጡ። ሜዳውን አቋርጠው ከሚሄዱ አንዳንድ ሰዎች በስተቀር ጃን ሜዳ ውስጥ ማንም የለም። ፍሪዳና በግ ታርዶባቸው የነበሩ አካባቢዎች ላይ ስጋ የሚለቅሙ አሞራዎች ዳንስ በሚመስል ዝል ላይ ይዘንጡባቸዋል። አልመሽም? አለችው። ፀሐይ እንኳን ገና አልገባችም አላት ጫፉ ቀለም የተቀባ የሚመስለውን ተራራ እያሳያት እጇን ያዝ አደረገ። ነው! ቀስ እያለን እንሂድ፣ አላት ሳሬ ቃመ ሶሪውን እያራገፈ የተቀመጠችበት ቴትሮን ቀሚሷ ተጨማዷል። ፍቅር ተዘመድሽ ናት፣ ጓደኛ ናት። በረደሽ መስለኝ። አዎ፣ ብርዱ የት ቦታ እንደተሰማት ያወቀባት መስሏት አንገቷን ሰበር አደረገች። ሳታስበው ቶሎ ቅፍ አደረጋት። ትዋደዳላችሁ! ስም አለችሁ በሰዓት ላይ አንቺ ባየሽን ጊዜ ቀጠሪያት ነበር። ማንም ወንድ አቅፋት የማያውቅ ሰውነቷ ቀስ በቀስ መቅለጥ ጀምሯል። ጭንቅላቷ ከሩቅ በተተኮሰ የቦምብ ፍንጣሪ ተቦድሶ ወደ አየር ወደ ህዋ ተሽቀንጥሮ የጠፋ መሰላት። እግሮቿ ቄጤማ ሆኑ። አይኖቿ ብቻ ከመሀል ቀርተው ሽፋሽፍቶቻቸውን ለበሱ። አስራት ያኘከው የነበረው ማስቲካ ሽታ ጭንቅላቷን አጥለቀለቃት። እናቷ ታያት። የምታከብራቸው እናቷና ውሽማቸው ልጃገረድማ ብስኩትና ሲሮኮን እየላሰ ድንግሉ ጠፋ እያለች እሷን ለመታከክ የመጣውን ወንድ ለማባረር ፍቅርተ የምትጠቀምበት ቋንቋም ትዝ አላት። ሂደዲያ ሲሮኮህን፣ ብስኩትህን ለቁሌታሞች። አስራትንም ሰድበዋለች። አንድ ሰዓት ተኩል ላይ የአይኒ አበባ እቤቷ ስትገባ ፍቅርተ በረንዳ ላይ ጠበቀቻት። እዚህ ጠብቅሽው፣ የት ጠፋሽ? ከሰው ጋር ነበርኩ አለች አይኒ አበባ። ድምጿን ዝቅ አድርጋ ፍቅርተ ሴት ወይም ወንድ መሆኑን ለማወቅ ቸኮለች። ከማን ጋር? ከአስራት ጋር። የፍቅርተ ፊት ተለዋወጠ። በለመደችው ጥበብ ራሷን ተቆጣጥራ ሀይ ሲሮኮ ሲገዛልሽ ጊዜ ሰው መስሎች ነዋ፣ ብላ ልትቀጠል ስትል ያይኔ አበባ እናት ከቤት ወደ በረንዳው ሲወጡ አየች እና ልሂድ፣ መሸብኝ፣ ደህና ደሪ ያይኔ አበባ። ደህና ደሪ አላት ያይኔ አበባ እናት። ፍቅርተ ከቤት ብዙም ሳትርቅ ያይኔ አበባ እናት ጩኸት ከግቢያቸው ዘልቆ ጆሯቸው ደረሰ። የሴት ጎረምሳ፣ እስካሁን ምን ስትሰሪ ነው? በቁጣ ድምፅ። የቀኑ ጨዋታና የእናቷ ነዴት ከአይኔ አበባ